ሰላም የዚህ ቻናል ቤተሰቦች እንደምናችሁ። ከዚህ ክፍል ጀምሮ የምናየው ማይክሮሶፍት ወርድን ይሆናል ማለት ነው። እያንዳንዱን ነገሮች እየለየን እናያለን። ስለዚህ ይህንን ከመስራታችን፣ ማይክሮሶፍት ወርድን ከመማራችን በፊት መጀመሪያ የምናያቸው ነገሮች አሉ። ከዛ በፊት እንዴት አድርገን ነው ማይክሮሶፍት ወርድን መክፈት የምንችለው የሚለውን እናያለን ማለት ነው። ስለዚህ የመጀመሪያው ማይክሮሶፍት ወርድን እንዴት አድርገን እንከፍታለን የሚለውን ለማየት ምን አይነት ስንት መንገዶች አሉ የሚለውን ቼክ እናደርጋለን ወይም እናያለን ማለት ነው። ስለዚህ የመጀመሪያው መንገድ እዚህ ጋር የምታዩት ስታርት ትላለች። እሷም እንደምታዩት በጽሁፋ ስታርት ትነካላችሁ። ከዛ ይሄ ዊንዶውስ ቴል ላይ ሲሆን ኦል ፕሮግራምስ የሚለው እንዳለ ዝርዝር ይወጣል። ዊንዶውስ 7 ላይ ሲሆን ግን ኦል ፕሮግራምስ የሚለው ራሱ በተናጠል አለው። ስለዚህ እኛ መጀመሪያ ቼክ የምናደርገው ምንድነው ማይክሮሶፍት ወርድ የሚለውን እዚህ ኮምፒውተር ላይ መጫናል መጫኑን ቼክ ማድረግ ነው። የተጫነ ከሆነ ማይክሮሶፍት ኦፊስ የሚል ይመጣልናል ማለት ነው። ይሄ እንደምታዩት አልፋቤቲካል የተቀመጡ ነገሮች ናቸው ኢቤት ኤፍ ጂ እያለ እና እኛ የምንፈልገው ማይክሮሶፍት ኦፊስ ስለሆነ ማይክሮሶፍት ወርድ ደግሞ የማይክሮሶፍት ኦፊስ አንድ ፕሮዳክት ስለሆነ እዛ ውስጥ እናገኘዋለን ማለት ነው። ስለዚህ ማይክሮሶፍት ወርድ የሚለውን ክሊክ እናደርጋለን ማለት ነው። ስለዚህ ክሊክ ስናደርግ በዚህ መንገድ ማይክሮሶፍት ወርድ 2010 ይከፈትልናል ማለት ነው። ይሄ የመጀመሪያው ነገር ነው። አንደኛው የሚከፈትበት መንገድ ነው ማለት ነው። ሁለተኛ ደግሞ እዚ ስታርት ጋር እንነካለን፣ ከዛ ሰርች ማድረግ ነው። ስለዚህ እዚ ጋር አንድ መሸወድ የሌለባቸው ነገር ምንድን ነው? እዚ ጋ ያለችን የሰርች በተን መንካት ሳይሆን እዚጋ ያለውን የስታርት በተን ስንነካ ራሱ የስታርት በተኑ ላይ ከጎኑ ምናለው የራሱ ሰርች ቴክስት ቦክስ አለው ማለት ነው። እሱ ሚላል ታይፕ ሂር ቱ ሰርች ይላል ለመፈ እዚ ላይ ጻፉና ፈልጉ እንደማለት ነው። ስለዚህ አሁን እኛ የምንፈልገው ወርድ ስለሆነ ወርድ ደብሊው ኦ አርዲ ብላን ስንጽፍ ማይክሮሶፍት ወርድ 2010 የሚል አፕ ይመጣልናል ማለት ነው። አሁን ላይ ክሊክ ስናደርግ ማይክሮሶፍት ወርድ 2010 ይከፈትልናል ማለት ነው። ይሄ ሁለተኛው መንገድ ነው ማለት ነው። ሶስተኛው መንገድ ደግሞ እዚሁ ስታርት ጋር መጣና እዚ ስታርት ስነካ ይሄው ታይፕ ሂር ቱ ሰርች ላይ ስለምትመጣለን እዛችሁ ጋር ሰርች በተመሆነ ዊን ወርድ ብለን እንጽፍበታለን ማለት ነው። ይሄ ዊን ወርድን ብለን ስንጽፍ ምን ይመጣል? ማይክሮሶፍት ወርድ የሚል ይመጣልናል። እሱንም መክፈት እንችላለን ማለት ነው። ስለዚህ በስንት አይነት መንገድ ይከፈታል የሚለውን ለማየት ነው። ሶስተኛው ደግሞ እንደዚህ እቺ ያለችበት ምልክት ወይም ይሄ ዲስክቶፕ ላይ ሲሆን ስታርት ይባላል። ስታርት አይከን ግን ኪቦርድ ላይ ሲሆን ደግሞ ምን ይባላል? ዊንዶውስ ኪ ትባላለች። ዊንዶውስ ኪ የምትላለች እሷም በኪቦርዳችን ላይ በኤፍ እና በፈንክሽን እና በአልት መካከል የሚገኝ ነው። እንደ የኪቦርድ አቋመጠ ሊለያይ ይችላል ማለት ነው። ስለዚህ ዊንዶውስ ኪ የምትመስለዋን እችን ኪ እና አርን እንነካለን ማለት ነው። አርን ስንነካ እንደዚህ ረን የሚል ፈንክሽን ቦክስ ትመጣናለች። እዚህ ቦክስ ላይ ምን ብለን እንጽፋለን? ዊን ወርድ ብለን እንጽፋለን ማለት ነው። እንዲህ ከጻፍን በኋላ ከፈለግን ኦኬ፣ አልበለዚያ ደግሞ ከኪቦርዳችን ላይ ኢንተር በማለት ምን መክፈት እንችላለን፣ ማይክሮሶፍት ወርድ የሚለውን መንካት እንችላለን ማለት ነው። ስለዚህ ከነዚህ በአራቱ መንገዶች ማይክሮሶፍት ወርድን መክፈት ቻለን ማለት ነው። ስለዚህ